ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ወይ እንዴት ናችሁ ልኝ። እንግዲህ በድጋሚ መጥቻለሁ። ቅመሜ እንግዲህ ቦምብ የሆነ ነገሯን ይዛ መታለች። እኔ እኮ ማለት ነው ሃይሚ ስትናገር በቃ የትልቅ ሰው እንዴት ነው መጣ እንዴ? ቅኔ እንዴ እንዴ እንዴ እንዴ! ዛሬ እንግዲህ ከወደ ቲክቶክ የቀመሜን አንድ ሼር ያደረገችውን መልእክት ይዤላችሁ መጥቻ ያለሁና፣ ሪፖስት ያደረገችው ብዙ ጊዜ እንደዛ አይነት ሼር ማለት ለብዙ ሰው አይደርስምና፣ አጋጣሚ እንደዛ አይነት ጥቅሶች እኔ በጣም እከታተላለሁ በጣም ማለት ነውና፣ በተለይ እንደዚህ ጥቅስ ነገር በጣም ያለሁኝ፣ አይቼም ደግሞ ላይክ ሳላደርግ አላልፈምና፣ የተረዳሁት ነገር ቅመሟ እዛ ውስጥ አለች፣ አንዷ ማለት ነው። እሷም ያው እነዚህን ነገሮች እነዚህ አይነት ጥቅሶች ምናምን ትወዳለች ትከታተላለች ማለት ነው። እና እዛ አጋጣሚ ተገናኘን ማለት ነው። ምክንያቱም እነዛን እኔ ላይክ ያደረግኳቸውን ፖስቶች እሷ ላይ ላይክ እና ሼር አድርግ አገኘዋትና በጣም ነው የሚያስቀው። የምር እንትኗ ማለት ነው። ከት ብዬ እኔ ሳኮት ሼር አድርገው ሳይ ማለት ነው። አይቅመም ብዬ አንዳንድ ጊዜ እኮ ማለት ነው። የምር አንዳንድ ጊዜ የምትወዱትን ሰው ወይም ደግሞ በቃ የራሳችሁ በቃ ማንም ምንም እንዳይነካባችሁ ምንም እንዳይሆን መደበቅ ወይም ደግሞ መሸፈን ወይም ደግሞ በቃ ማንም ሰው እንዳያይባችሁ ማድረግ የምትችሉ ቢሆን ደስ ይል ነበር። ምክንያቱም እኔ በመጀመሪያ የሆነ ሀይሚን ነበር መደበቅ የምፈልገው ወይም ደግሞ መደበቅ የምችለው ማለት ነው። ግን አይሆንም፣ እንደዚያ ዓይነት ነገር አይፈጠርም። ሀይሚኔ ከነፈጠር ያታገኝም ግን እኔ እኔ እንጃ ምን እንደምላችኋለን ማለት ሲሆን በቃ ያስጠላል። የምታዩት ነገር የምትሰሙት ነገር ደስ የሚል ነገር የለም ሚዲያው ላይ በቃ በብዛት የሚያስመስል ሰው ነው ያለው። የእውነት የሚወድ የለም። የእውነት በቃ የእውነት ከጎናችሁ ወይም ደግሞ ከጎኗ የሚሆን ሰው የለም። ሁሉም ዞር ስትል የሚቦጭቅ ነው። ሁሉም መጀመሪያ ቅድሚያ የራሱን ጥቅም የሚያስቀድም ሰው ነው፣ ያው ሁሉም ሰው ማለት ነው። እና እንግዲህ አጅሬት ፖስት ያደረገቻት ነገር በጣም አስቆኛልም፣ አዝናንቶኛልም። በዛ ላይ ደግሞ ሳስባሁን ያሉበትን ሁኔታ እነሱ በቃ እኔ ብሩኬና ሀይሜን እኛ እንዴት ወደድናቸው? እንዴት ቀረብናቸው? እንዴት በዚህ ልክስ ልንወዳቸው ቻልን? እንዴት ነው በቃ በልባቸው የሰው ልጅ ከራሱ ህይወት አልፎ በአሁን ሰዓት ታውቃላችሁ የራሳችን ህይወት በጣም ብዙ የሚያስጨንቀን አለ፣ በጣም ብዙ የሚያሳስበን አለ። በጣም በቃ የቤተሰብ ኃላፊዎች ነው ሁላችንም፣ የራሳችን የሆነ ነገር አለ፣ ህይወት አለ። ግን ከዛ አስበልጠን እነሱን እንድንወዳቸው ያደረገን ነገር ምንድን ነው የሚለው ነገር ሳስበው በጣም ግርም ይለኛል። በቃ እና በቃ የምትሰሙት ነገር የተለያየ ነው፣ ብዙ አይነት ነገር ነው። በቃ ተከፋፍሎ ስድብ ነው፣ ፎቶ መዘቅዘቅ ነው። ትላንትና ብላለች። አነጋገሯ መግቢያ ላይ ስትናገር መጀመሪያ ምትዘቀዝቁ ሰዎች ሰው ፎቶ ምትዘቀዝቁ ሰዎች እንዴት አድርገው ምን ማለት ምን አይነት ነገር ጥሩ ነገር ሆኖ ነው ወይ ፎሎ የምታደርጓቸው? እንዴት ሰው ተዘቅዝቆ ስታዩ ፎሎ ታደርጋላችሁ? እውነት ሰው መሰሉን አያጣም የሚባለው እውነት ነው ብላለች እና እኔ ራሱ በጣም ይገርመኛል። ይሄ ነገር እኔ ማለት በሰላማቸው ጊዜ ሀይሚና ብሩኬን ከኦዲንሶቻቸው መሀል ምናልባት እንደው ትንሽ ትንሽ ከመቶ አምስት ፐርሰንት ይሆናል እንጂ ሁሉም እነሱን በስስት የሚያይ ሁሉም እነሱን በፍቅር የሚያይ ሁሉም የሚወድ ሰው ነው። እነሱን እንግዲህ እኔ ማውቀው ማለት ነው። ማለት እኔም ከአመት በላይ ሆኖኛል ከብሩኬና ከሀይሚ ጋር ማለት ነው እና የነሱ ፎቶ ተዘቅዝቆ ሲያዩ ፎሎ የሚያደርጉ ሰዎች ምን አይነት ሰዎች እንደሆኑ ምን አይነት አይምሮ ምን አይነት ልቦና እንዳላቸው አላቅም። ሰው መዘቅዘቅ ማለት ሰው እንደ መግደል ያክል ነው። በአካል ባገኝ እንደዚህ ያደርጋለሁ ማለት ነው ሰው መዘቅዘቅ ማለት ነው እና በጣም ግርም ይለኛል እና ግን በዚህ ሁሉ መካከል እሷ በቃ የሆነ ሳቋን ፈገግተዋን በቃ ያለመደበቅ ደስተኛ ለመምሰል የምትሞክረው ነገር አለ ነው ማለት ትናንትና እኔ በተለይ መጨረሻ አካባቢ የሳቀቻ አሳቀል ፈገግ ብላ በኃይለኛው የሳቀቻት፣ ግን ጥርሷ ይስቃል፣ አይኗ ላይ ግን የሚነበበው ሌላ ነው። ውዶቼ ሀይሚን የእውነት በደንብ የምታነቧት የምትወዷት ሰዎች፣ ለሷ የምታስቡ የምትጨነቁ ሰዎች በደንብ ታቋታላችሁ። ማለት የሆነ ስሜቷ ይገባችኋል። ዝም ብላችሁ አይታችሁ ትረዷታላችሁ። እና እኔ ፊቷ ላይ አይኗ ላይ ያየሁት ግን ሌላ ነው። ጥርሷ ላይ ደግሞ ሌላ ነው። የሆነ በቃ ስብሬ ማለት የሆነ እንዴት ነው እንበዋቀርር አይነት ነገር ነው ያለው። እና እንደዚህ ግን በሚዲያ ላይም በምንም ሷ በቃ ምንም ያልተናደደች ምንም ነገር ያልመሰላት ወይም ደግሞ ደስተኛ መስላ ለመታየት የምታደርገው ጥረት በጣም ደስ ይለኛል። ኮንፊደንስ ማለት ነው። እና የምትናገራችሁ ቅኔዎችም ጣል የምታረጋቸው በእርግጥ ለጠላትና ለምቀኛ። ሳቅሽን እና ጥንካሬሽን ብርታትሽን ማሳየትሽ ትልቅ ቫሌ አለው። እውነቴን እንምላችሁ ምክንያቱም ለጠላት ለምቀኛ ያንችን ለቅሶ ያንችን ሐዘን ለሚፈልግ ሰው ጥንካሬሽን ደስታሽን ሳቅሽን ነው የምታሳየው እና ይሄ ደግሞ ለእነሱ ትልቅ ትልቅ ትልቅ ቦምብ የሆነ ነገር ነው እና ፈጣሪ የውሸቱን ሳቅሽን ሳይሆን የሆነ ሳቅሽን ይመልስልሽ። አምላክ እቃ ፈጣሪ ከምትውጁ ሰው ጋር ያኖርሽ። ካስመሳይ ሰው፣ ከነገረኛ፣ ከሾሻካ እያስመሰሉ አንቺን የሚወዱሽ ከሚመስሉ ሰዎች ሁሉ ይጠብቅሽ። ከአስመሳይ ሰው በተለይ በተለይ፣ ወዳጅ መስሎ የሚያስመስል ሰው በጣም ነው የሚደብር። ያየሁት ነገር አለ ከዛው ከመኋላቸው ከአጠገባቸው ያየሁት ነገር አለ። የራሳቸው የሆነ በጣም ማከብሩ መወደውና ግን አሁን ላይ እያደረገ ያለው ነገር ምንም ያልተመቸኝ ነገር አለና፣ በቃ ማለት ሀይሚ ጥፋተኛ ሆና እንድትገኝ እያደረጉ ያለው ነገር ምንም አልተመቸኝም። እና ፈጣሪ ማስተዋሉ ይስጣችሁ፣ ልቦና ይስጣችሁ። እችም ልጅ የዋህ ናት፣ ፈጣሪ ይጠብቃት። ሌላ ምንም ምለው ነገር የለም እና በፍሊተር እንኳን ማይደገፍ ፊት ይዘሽ አታምርም። የደስ ደስ ነው ያላት ሳትበኝ ወይኔ ወይኔ ወይኔ በጣም ነው የሚያስቀው። እግዚአብሔር እኔ ሳየው ማለት ነው በጣም ነው የሳኩት። መጀመሪያ ይቻው አልሳኩም፣ ግን እሷ ሪፖስት አድርገው ሳይ በጣም በጣም በጣም ካት ብዬ ነው የሳኩት። እንዴ ምን ሆኖ ብቻሽን ሁሉ እስከ መባል ድረስ ማለት ነው እና ቅመም ብዬ ቅመም ደግሞ፣ አንቺ በጣም ቆንጆዬ ነሽ፣ በጣም ጀግና፣ ሁሉን ነገር በራስሽ መቋቋም የምትችይ ሰው ነሽ፣ ጎበዝ ሴት ነሽ እከሌ ለእኔ ይጠቅመኛል እከሌ ይሆነኛል እከሌ አይሆነኝም ብለሽ ሳይሆን የሚመጣውን ነገር በራሴ እወጣዋለሁ የሚደርስብኝን በክንዴ እሸክ ተሸክሜ አልፈዋለሁ ብለሽ የምታስቢ ጀግና ሴት ነሽ እና ፈጣሪ ይጠብቅሽ። ግን እኔ አሁንም ቢሆን ከብሩኬካ ይቅር ብትባባሉ ሁሉንም ነገር ትታችሁ ወንድ ወደፊቱ ብትቀይ ማለት በቃ ይሄ ወንድ ሴት የምትሉትን ነገር ትታችሁ ወደፊት ብትቀጥሉ ደስ ይለናል። ከዛ ውጭ ግን ከባድ ነው የምር በተለይ ይህን ሰሞን ይሁን፣ በቃ እያደረጉ ያሉት ነገር ምንም እየተመቸኝ አይደለም። እና ብቻ ይሁን፣ ደህና የሆኑ ሁለቱን ሁለቱን ብቻ በሰላም ማየታችን ሚዲያ ላይ እየመጡ ነው፣ እየሰሩ ነው፣ ይሁን፣ እነሱን ራሱ በሰላም ማየታችን ትልቅ ነገር ነው እና እሱ ደግሞ አንድ አድርጎ አንድ ላይ ያምጣችሁ። ከዛ ውጭ እንዲ ነው እንዲ ነው እንዲ ነው እንዲ ነው እንዲ ነው እንዲ ነው መባሉ ምንም ለእነሱ የሚጨምረው የሚቀንሰውም የለም። አንዳንድ አንድ አሽቃባጮች ደግሞ እየመጣችሁ ኮሜንት ስር አትልከስከሱ። ሀይሚን የምትወዷት እየመሰላችሁ አካውንት እየቀየራችሁ እየሄዳችሁ እዛ መዘቀዝቋት የምትሰድቧት እዚህ ግን እኛ ኮሜንት ስር እየመጣችሁ ለማስመሰል ወይም ደግሞ እሷን እኛ እሷ ላይ ጫና እንድንፈጥር እሷን እየወደድናት እንድንሳደብ የምታደርጉ ሰዎች አላችሁ። እኔ ከምላሴ ጸጉር ስነቀል ሀይሚን ክፉ ቃል አልናገርም፣ በእናንተ ማለት እናንተ እንደምትሉት አልናገርም፣ አልሳደብም። ኢትዮጵያ አቁሚ ካላችሁ አቆማለሁ። ጥፋት ስታጠፋ አይኑ እናገራለሁ። ሀይሚ፣ ይህ ትክክል አይደለሽም። ይሄ ደግሞ ጥፋት አይደለም፣ ስለምወዳት ነው። ምንም እንዳትሆንብኝ ነው፣ እንዳትጎዳብኝ ነው። ከዛ ውጭ ግን ያልሆነ እየመጣችሁ ዝም ትሳደብ እሷን እንድነሳድብ አትፈልጋችሁ ነው አይደል? አታስቡት። መቼም እኔ ቃል እገባላችኋለሁ ሀይሚዬን ጥፋት እንኳን እንደው ለምን እንደው ምድርና ሰማይ አይገለባበጥም፣ እሷን መጥፎ ቃል መናገር አልፈልግም። እንኳን አይደለም እሷን ይህ ብሩኬንም መሳደብ አልፈልግም። ትሳድብኝ ማላቅም። እግዚአብሔር ይመስገን ሁለቱን ምን ትሳድብ ያላቅም። አከብራችኋለሁ፣ እወዳችኋለሁ። ምርጫቸውን አከብራለሁ። ትክክል ያልሆነ ነገር ደግሞ አይኑ ትክክል አይደለም። ይሄ ደግሞ ስለምንወዳቸው ነው፣ ሌላ አይደለም። እየመጣችሁ የማንም ለሀጫም እዚህ እየመጣች አትጥፊብኝ። ትፋታም ሁላ አታቂኝም፣ ማላቀሽም ሲጀመር። እሺ እውነት ነው፣ አንዳንድ ሰዎች በጣም ደም ያፈላሉ። ይሁን በቃ የሚናገሩት የመጨረሻ ያልተማሩ መሃይሞች የምር መታችሁ እዚህ ያልሆነ ቃል የምትሳደቡ ማለት ነው።